ሰላም ጤና ይስጥልኝ። እንዴት አላችሁ? በድጋሜ ተመልሻለሁ። ቅድም በሩጫ ነበር፣ አሁን ደግሞ በጡጫ ተመልሻለሁ። ጡጫ አይደለም። በጣም በጣም በጣም አሜዚንግ የሆነች እህታ ችላለች እዚህ ከተማ ውስጥ ዙሪያሽ ዚ እንላታለን አቆላምጠን ስንጠራት ኤምፓየር ኢቨንትስ የሚባል የስታፊንግ ኤጀንሲ ማለት ኢቨንቶች፣ ዝግጅቶች ሲኖሩ በተለይ ሰራተኞችን፣ አስተናጋጆችን፣ ሰርቨሮችን ምናምን የሚያቀርብ ካምፓኒ ነበራት ለ አስራ አምስት ዓመት ያህል ነው ማኔጅ ያደረገችው። አሁን በቅርብ ጊዜ ደግሞ ሁለት በጣም ትልልቅ ቶሮንቶ ውስጥ ታዋቂ የሆኑ ቬኖችን አኳይር አድርጋለች። ኤምፓየር ኢቨንትስ በተጨማሪ የዚቢ ሆስፒታሊቲ ግሩፕ ኢንክ ገዝተዋለች፣ ኦን አድርገዋለች። ኮንግራቹሌሽንስ ዚ፣ በጣም አኩርተንሻል አኩርተሽናል ላቸዋ አኩርተሽናል እና ዊ አር ፕራውድ ኦፍ ዩ በመጪው ሮብ ዲሰምበር ሶስት ቀን የኦፕን ሃውስ አላት። ኦፕን ሃውስ ማለት ማስተዋወቂያ መድረክ ነው። ዝግጅት አለ፣ ሙዚቃ አለ፣ የሚበላ የሚጠጣ ነገር አለ። ፍሪ የስ በነፃ ነው። ቤዚካሊ ተገኝታችሁ ቦታውን እንድታዩት ነው እንድታዩት እና ወደፊት ለተለያዩ ዝግጅቶች ፋሽን ሾ፣ ጋላስ፣ ዌድንግስ ለምሳሌ እንደ ቢቂላ ያን ሰሞን ደግሞ የፒቲፒም አለ መሰለኝ የዛሬ ሁለት ሳምንት ሶስት ሳምንት አካባቢ ደግሞ እንደዚህ የጎ ነበረ። በአመት አስራ አስራ አምስት ትልልቅ ዝግጅት ሰርጎችም ጭምር በጣም ትልልቅ። በተለይ ሁለቱ ቬኖች እንደነገረችኝ ከሆነ በመቶች የሚቆጠሩ ኦኬ፣ በተቀምጠው ከሆነ ስድስት መቶ ሀምሳ ሰው ድረስ፣ ኮክቴል ስታይል ዘጠኝ መቶ ሀምሳ ሁለት ሶስት ሎኬሽኖች መጥበብ መስፋት የሚችሉ ናቸው። የተለየ ነገር የነገረችኝ ከሌሎች ይሄ ትራዲሽናል ከሆኑ ባንኩዌት አዳራሾች የተለየ የሚያደርገው ይሄ ጋለሪ፣ እንደፈለጋችሁት ሴታፕ ማድረግ ትችላላችሁ። አሁን ትራዲሽናል የሆነው አዳራሾች መቀያየር አይቻልም። መድረክ አለ፣ መቀመጫ ምናምን መቀያየር በት ድስ ዋን እንደፈለጋችሁት ሴታፕ ማድረግ ትችላላችሁ። ኤንድ ለአበሻም የሚስማማ ነው። አክቹዋሊ ብዙ ጊዜ አበሻ ያው ጥሬ ስጋ ከሌለ ችግር ነው። ጥሬ ስጋ ሄድንበት እኮ ነው። ጥሬ ስጋ፣ ሰፌድ ምናምን፣ ፍርፍር ከሌለ በጣም ችግር ነው። ሶ እነሱም ሊያቀርቡ ይችላሉ። ኬተሪንግ ሙሉ እንዳለ ሙሉ ሰርቪስ አይ ኖሮ፣ ቦታውን ብቻ ነው ካላችሁም ደግሞ የራሳችሁንም ፕሮዳክት ይዛችሁ መሄድ ትችላላችሁ። ስታፍ ያቀርባሉ። በተለይ በተለይ ዙሪያሽን በጣም በጣም ላመሰግናት የምወደው ላለፉት አስራ አምስት ዓመታት ለብዙ እዚህ ቶሮንቶ ስለሚገኙ ኢትዮጵያውያን ኤርትራውያን፣ እህቶቻችን ወንድሞቻችን የስራ እድል ፈጥራለች። በጣም በጣም በጣም ብዙ ሰዎች ፐርሰናል ደውለው አመስግንልን ያሉ ሰዎች አሉ። ስለዚህ በመጪው ሮቱን ጋለሪዎች አልጠቀስንም፣ ኤግሊንተን ዌስት ጋለሪስ እና ዮርክ ሚልስ ጋለሪስ። ዮርክ ሚልስ ወደ ኢስት ነው፣ ሌዝሊ እና ዮርክ ሚልስ ላይ የሚገኝ ነው እሱኛው፣ ዮርክ ሚልስ ጋለሪስ። እንደ ሁለተኛው ደግሞ ኤግሊንተን ዌስት ኪል ላይ ነው፣ ኪል ኤንድ ሎረንስ አካባቢ መሰለኛው የሚገኝ ሎኬሽን ናቸው። በመጪው ኢንፋክት ቪዲዮ አለችን፣ ቪዲዮ ላሳያቸው ያ ሶ በመጪው ሮብ ዲሰምበር ሶስት ቀን ከሰዓት በኋላ ከሲክስ ፒ ኤም እስከ ቴን ፒ ኤም ድረስ በኤግሊንተን ዌስቱ ጋለሪ ኦፕን ሃውስ ስላለ ፕሊስ ፕሊስ ፕሊስ የምትፈልጉ ሰዎች የምትችሉ ሰዎች ተገኙና አበረታቷት። ለሞራል የምንስጣት ለዚ ወደፊትም ደግሞ የተለያየ ቅዶች ይልናል። ለምሳሌ እኔ ራሷን አንዱ ያዳራሽ ምትወት ነው እንደዚህ ቆሞ ያስቀረኝ። ስለዚህ አሁን አዳራሽ ከተገኘ በቃ ቶሎ ልቆርጥሉ ይችላሉ። ሮም ከሰዓት በኋላ ከሲክስ ፒ ኤም ጀምሮ እዛ ተገኝተን ሀያ ሦስት ዜሮ አንድ ኪል ስትሪት ላይ ኖርዝ ኪል እና ሎረንስ አካባቢ ኤግሊንተን ዌስት ጋለሪው ጋር ተገኝተን እንመርቅላት እንኳን ደስ አለሽ እንበላት እና አበረታታት ሞራልን መስጣት በድጋሚ እዚህ በጣም በጣም ያር ፕራድ ኦፍ ዩ አኩርተሽናል አኩርተንሻል አኩርተሽናል አኩርተሽናል ንድ እንዳትረሱ። ቶሮንቶን አካባቢ ያላችሁ ሰዎች ከስራ በኋላ መሸት ላይ ከሲክስ ፒኤም እስከ ቴን ፒኤም ድረስ ግሊንተር ወስት በሚገኘው ጋሪር ላይ እንድንገናኝ ይሁን። ከዛ በተረፈ ፍላይሮን ቀጥሎ አስገባላችኋለሁ። በያላችሁበት መልካም ዊኬንድ ይሉላችሁ። በድጋሚ የነገ እሁድ ኖቨምበር 30 ኢትዮጵያ ማህበር ዝግጅት እንዳትረሱ።